ምስገን እባላለሁ። የትጋት ብድርና ቁጠባ ህብረት ስራ ማህበር ደንበኛም ነኝ። አሁን ደግሞ የኢንተርቪው መሩ ቤተሰብ እንደሆን እንዲሰማኝ አድርጓል። በሙያ የገበያና የሽያጭ ባለሙያ ነኝ። የምሰራበት ዘርፍ የግንባታው ዘርፍ ላይ ነው። ከዚህ በፊት የምጠቀመው አንድም እግረኛ ነበር። ከዛም መኪና ተከራይቼ ይጠቀም ነበር። አሁን ግን ትጋት ካገኘሁ በኋላ በብድር መልክ ለስራዬ የምንቀሳቀስበትን መኪና ለመግዣ የሚሆን ብድር አግኝቻለሁ። በዚህ በጣም ሳትስፋይድ ነኝ፣ በባለሙያዎቹ ሳትስፋይድ። መጀመሪያ ከሚመዘግበው ሰው ጀምሮ እስከ ብድር ክፍል ድረስ ፍጥነታቸው፣ ኮሚኒኬቲቭ ስኪላቸው ምናምን ሳትስፋ አድርጎኛል። ይህን ሳልናገር አልፈልግ። ምክንያቱም በዛ የቁጠባ ጊዜዎች ውስጥ ምናምን እኔ በጣም እነጫነጭ ነበር፣ እንደዚህ አይነት ነገሮች ነበሩ። በብድርና ቁጠባ ያለን ልምድ አገሪቱ ውስጥ ጥሩ ስላልሆነ ማለት ነው ጥሩ ስላልሆነ ፍረስትሬት አድርጌ ነበር። ያን ፍረስትሬሽን ትጋት ቀርፎልኛል። ከዛም አልፌ ስለቀረፈልኝ እኔም ማቃቸውን በዙሪያ ያሉ ሰዎች መጥተው የትጋት ደንበኛ ሆነዋል። ሶ ከኔም አልፌ ሌላ ሰው ተጠቃሚው የሞሉ ደስተኛ ነው። ሶ በሙያዬ የማርኬቲንግ ሰው ስለሆንኩኝ ትጋት ደግሞ ከዚህ በኋላ ገና ትጋት የሚያድግ ድርጅት ነው። በነገራችን ላይ እናንተ ጋር ከመምጣት በፊት ነምበር ኦፍ ብራንቻችሁን ሁሉ ቼክ አድርጌ ነው የመጣሁት። ሰባት ብራንች አላችኋል አዲስ አበባ ውስጥ ከዚህ ጋር ተያይዞ ከማርኬቲንግ ጋር የምናግዘው ነገር ካለ እንደ ቤተሰብ ምንጊዜም ዝግጁ መሆኑን በዚህ አጋጣሚ መናገር እፈልጋለሁ።